እንዴት ናችሁ? ዛሬ ይጀላችሁ የመጣውትኝ ቪዲዮ ማባዛትን እንዴት በቀላሉ እንሰራለን የሚለውን ነው። ያው በቀላል ሜትር ነው ማሳያችሁ። ቪዲዮውን ላይክ በማድረግ ለውሶች እንድርስሩኝ ላለሁኝ ያው ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሆኑ እንደዚህ አይነት ምርጥ ምርጥ ቪዲዮችን ሊደርስዎት። እናም ወደ ቪዲዮ፣ ለምሳሌ አሁን አንዲት ቀለል ባለች ምሳሌ ላስረዳችሁ። ለምሳሌ ሰላሳ ሁለት ሰላሳ ሁለት ሲባዛ በአስራ ሶስት ይሄን ማሳያችሁ እና ይሄን እንዲናረጋለን። በመጀመሪያ ዝችን ሶስት ጊዜ እንዲህ መስመር ማለት ነው መስመር እናመሰምራለን መሰምራለን። በመቀጠል የሁለትን ደግሞ ትንሽ ክፍተት እናደርግና መስመርና መስመር አይደል፣ ቀላል ነው። እዚህ ጋን ደግሞ ይሄን አግድም ማለት ነው። አግድም አንድ ጊዜ አይደል የሚለው አንድ ጊዜ፣ የሶስት ጊዜ አይደል የሚለው ሶስት ጊዜ ታች ማለት ነው። ሶስት ጊዜ እናደርጋለን እና የመስመር ናቸውን ነጥብ ነጥብ እናደርግባቸው እንዲለዩን ማለት ነው የተገናኙበትን ምክንያቱም በአንድ ላይ ለመቁጠር በኋላ ላይ እንዲመቹን ማለት ነው። ቀላል ነው። አብራችሁኝ እየሞከራችሁ እናም በመጀመሪያ ይሄን ማለት ነው። ስንት ነው? ሶስት ሶስት የሚለውን በመጀመሪያ እንወስዳለን። ሶስት ከመቀጠል ይሄ የዚህ ጋር ዳረኛዋን ማለት ነው። ስንት ነው? አንድ ሁለት ሶስት አራት አምስት ስድስት፣ ስድስት ነው። እዚች ጋር ክፍተት እናደርግና ስድስት እንላለን ማለት ነው ከዛም በኋላ ይሄንና እነዚህን ማነው ይሄን እና ይሄን በአንድ ላይ እንደምራቸዋለን በአንድ ላይ ስንደምራቸው ይሄ ስንት ነው ዘጠኝ ነው አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ዘጠኝ ነው ዘጠኝ ሲደመር ሁለት ዘጠኝ ሲደመር ሁለት ሲቋርስቱ አስራ አንድ ይመጣል ማለት ነው እና አስራ አንዱ እንዳለ አንከተውም በመጀመሪያ እዚች ጋ አንዷን ጽፍና ሲደመር አንድ ማለት ነው። ስንት ይመጣል? አራት መቶ አስራ ስድስት ማለት ነው። መልሳችን ስንት ይሆናል? መልሳችን ስንት ይሆናል? አራት መቶ አስራ ስድስት ማለት ነው። ሞክሩት። እንደዚህ ይመጣል ማለት ነው። ሌላ ምሳሌ ልጨምራችሁ። ሌላ ምሳሌ ማለት ነው። ሌላ ምሳሌ አርባ አንድ ሲባዛ በአስራ ሁለት እዚህ ኮርስቱ ዳሽ ማለት ነው። ከዛም በኋላ አሁን እንዳልኳችው አራት አራት መስመር ማለት ነው እና መሰምራለን። እዚህ ጋ አንድ ነው የሚለው አንድ ደግሞ ትንሽ ክፍተት አድርገን ማለት ነው። እዚህ ጋ አንድ ስለሚል አግድም አንድ እና መሰምራለን። እዚህ ጋ ሁለት ስለሚል ሁለት ማለት ነው ማድረግ አለን። እዛ የተገናኙበትን ልክ እንደ ቅድሙ ነጥብ ነጥብ እናደርጋለን ማለት ነው። የገባችው ነው ብዬ ተስፋ አደርጋለሁ። እንግዲህ እናም በመጀመሪያ ቅድመ እዚህ ጋር ቅድመ እዚህ ጋር እንደወሰድኩትኝ የዚህ ስንት ነው? አራት ነው አይደለ? አራት ላለው ማለት ነው። እዛ የዚህኛው የመጨረሻው የዳረኛው ስንት ነው? ሁለት አይደለ? ሁለት ናቸው። ሁለቶቹን ክፍተት አረግና እዚች ጋር ሁለት ብዬ ጽፋለሁ። እናም ልክ እንደቅድሙ ይሄን እችንና ይችን መደመር ስንት ማለት ነው? ስምንት ሲደመር አንድ ማለት ነው። ክፍት ቦታዋ ላይ አንድ ብቻ ስለሆነ ነው እንጂ ቅድም አሳይቻችኋለሁ። አንድ ብቻ ስለሆነ ግን ዘጠኝን እንጽፋለማ ነው። ስንት መጣም አራት መቶ ዘጠና ሁለት ይመጣል። ተንኪው አመሰግናለሁ። አብራችሁኝ ስለቆኛችሁ አመሰግናለሁ። ከዚህ ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ያው ላስታውሳችሁ ቪዲዮውን ላይክ